ሰላም ጤና ስጥልን፣ የጣና ቲቪ ተከታታይ ቤተሰቦቻችን፣ እነሆ የሰዓቱን የጣቢያችን ዜና መረጃና ዜና ትንታኔዎችን ይዘንላችሁ ቀርበናል። አክብሮታዊ ግብዣችንን እያስቀደምን በቅድሚያም አበይቶች እናቀርብላችኋለን። በጎንደር ለከበባ የገባው የአገዛዙ ጥምር ጦር በፋኖ ኃይሎች ሲመታ፣ በጎጃም ቴሌሌ ከተማ አስደናቂ የተባለ ኦፕሬሽን በፋኖ ኃይሎች ተሰርተዋል በከባድ መሳሪያዎች ታግዞ ሲካሄድ የዋለውን የጎንደር ከተማ ዙሪያ ውጊያና የጎጃሙን የከተማ ኦፕሬሽን በቀዳሚው የግንባር መረጃችን ይዘነዋል። በሌላ መረጃም በማዕከላዊ ጎንደር ደንቢያ ንጹሐን መጨፍጨፋቸው ተሰምተዋል። አፋድ ጎንደር ጠቅላይ ግዛት በበኩሉ የንጹሐንን ደም እንመልሳለን፣ ደም በደም ይጠራል ብለዋል። ይህም ሌላኛው መረጃችን ነው። ኩብለላ የስርዓት ያደጋ ነው ሲል የገመገመው አገዛዙ የፈራው እየደረሰበት ይገኛል። የአገዛዙ ጦር በየዕለቱ በመናድ ላይ ይገኛል። የዕለቱን የኩብለላ መረጃ የተለየ የሚያደርገው የመገናኛ ሬዲዮኖችንና የቡድን የጦር መሳሪያዎችን የያዙ የአገዛዙ ወታደሮች መኖራቸው ነው። በዝርዝር ቃኝተነዋል። ኦህዴድ ብልጽግና ቲዩ የሰራዊት ግንባታ ላይ አተኩሮ እየሰራ በሚገኝበት በዚህ ጊዜ በኤሊት ፎርስ ግንባታ ላይ ማተኩሩ የወታደራዊ ጉዳይ ተንታኞች ለጉዳዩ የተለየ ትኩረት እንዲሰጡ አድርገዋል። ከሰሞኑ የወጡ መረጃዎች እንደሚያሳዩት ለከተማ ውጊያ ዝግጁ የሆኑ የልዩ ኮማንዶ ሰልጣኞች ስልጠናቸውን ጨርሰው ስለመመረቃቸው ነው። ገዳ ልዩ ኮማንዶን በተመለከተ ልዩ መረጃ አሰናርተናል እነዚህንና ሌሎችን ይዘናል። ወደ ዝርዝር መረጃዎቹ እናመራለን። በጎንደር ለከበባ የገባው የአገዛዙ ጥምር ጦር በፋኖ ኃይሎች ሲመታ፣ በጎጃም ትሌሊ ከተማ አስደናቂ የተባለ ኦፕሬሽን በፋኖ ኃይሎች ተሰርተዋል። ጎንደር ከተማ በቅርብ ርቀት በሚገኙ አካባቢዎች ውጊያዎች ሲካሄዱ መዋሉን የጠቆሙት የግንባር መረጃዎች ከአዲስ ዘመን በመነሳት ወደ አምቦ ሜዳ ታዳጊ ከተማ በመግባት ከንጋቱ አስር ሰዓት ተኩል ጀምሮ የአጼ እያሱ ክፍለ ጦር አባላት ወደሚገኙበት ካምፕ ልዩ ስሙ ሻሞ መዳን ያለም ተብሎ ወደሚጠራው ቀጠና ለከበባ የገባው የአገዛዙ ጦር ባልጠበቀው አቅጣጫ ከንጋት ጀምሮ ማጥቃት ተከፍቶበት ክፉኛ መመታቱ ታውቋል። ጥቃት ለመፈጸም ከፍተኛ ቁጥር ያለው ኃይሉን የተጠቀመ ቢሆንም ለመደምሰስ አቅደውበት የመጡበትን የወገን ኃይልን ግን አንዳችም ጉዳት ሊያደርሱበት አልቻሉም፣ ያለው አፋብሃ በላይ ዘለቀ እዝ ይልቁንም የዘወትር ግብሮ የሆነውን ሞትና ቁስል እንዲጎነጭ ሆኗል ሲል አስታውቋል። ከንጋቱ አስር ሰዓት ተኩል እስከ ረፋዱ አራት ሰዓት ድረስ በአናብስቶቹ ታፍኖ ወደ መጣበት ለመመለስ እንኳን መንገዱ እሾህ ሆኖበት እስከ እኩለ ቀን ሰባት ሰዓት ተኩል ድረስ ከባድ ውጊያ ላይ ውለናል፣ ያለው አፋብሃ በላይ ዘለቀ እዝ ለከበባ የገባው ጦር ከባድ ሰባዊና ወታደራዊ ቁሳዊ ኪሳራዎች ጋር መመለሱን ውጊያውም ከግማሽ ቀን በላይ እንደቆየ አስረድተዋል። በተመሳሳይ የግንባር መረጃም በዚሁ የጎንደር ከተማ ከጎንደር ከተማ ብዙም በማይርቅ ስፍራ ውጊያ ሲካሄድ መሀሉን አፋብሃ በላይ ዘለቀ እዝ ቴዎድሮስ አምስተኛ ኮር አስታውቋል። በግንባር መረጃው ላይ እንደተመላከተው የጎንደሬ በጋሻው ክፍለ ጦር ላይ ያነጣጠረ ጥቃት ለመሰንዘር አዳሩን ሲጓዝ አድሮ ዛሬ ህዳር 22 በፋኖ ኃይሎች ነጻ ቀጠና የገባው የአገዛዙ ጦር ቀጠናው ላይ ተመቷል። የሚለው የግንባር መረጃው ውጊያው በአራት አቅጣጫ ማለትም ከጎንደር ከተማ፣ ከጠዳ፣ ከማክሰኝትና ከደጎማ ከተሞች በማሰባሰብ ወደ ጎንደሬ በጋሻው ቀጠና የገባ ቢሆንም ዳዋ ዳሞት፣ ምንዝሮና ቡርቧክስ ላይ ከባድ ተጋድሎ በማድረግ ድል ማስመዝገቡን ገልጿል። ከጠዋቱ ሁለት ሰዓት ጀምሮ እስከ ቀኑ ዘጠኝ ሰዓት በተደረገው አውደውጊያ ፋሲለደስ ቀጣኛውና ጎንደር ብርጌድ የተሳተፉ ሲሆን በኦፕሬሽኑ በቁጥር የተረጋገጠ ከ12 በላይ ያገዛዙ ጦር መደምሰሱን ከ17 በላይ የሚሆኑት ደግሞ ክፉኛ መቁሰላቸውን ቁጥሩ ከዚህም ሊጨምር እንደሚችል በግንባር መረጃው ላይ ተመላክተዋል። የዛሬው የውጊያ ቀጠናዎች ከጎንደር ከተማ ከ15 እስከ ሀያ ኪሎ ሜትር ቅርበት ባላቸው አካባቢዎች የተካሄዱ ሲሆን ሁሉም አውደ ውጊያዎች ለሰዓታት የዘለቁና በከባድ መሳሪያ የታጀቡ መሆናቸውን የአካባቢው ምንጮች ለጣቢያችን አረጋግጠዋል። በሌላ የግንባር መረጃም በጎጃም ቴሌሊ ከተማ የፋኖ ኃይሎች አስደናቂ የተባለው ኦፕሬሽን መፈጸማቸው ተሰምተዋል። አፋብሀ ቴድሮስ አርባ አራተኛ ክፍለ ጦር የፋኖ ኃይሎች ቴሌሊ ከተማ በመግባት በአድማብተና ወታደራዊ ካምፖች ላይ ጥቃት መሰንዘራቸውን የጠቆሙት የግንባር መረጃዎች በከተማው ይገኙ የነበሩ በርካታ የአድማብተና አባላት ሙትና ቁስለኛ መሆናቸው ተመላክተዋል። አገዛዙ በአማራ ህዝብ ላይ የሚፈጽመውን ግፍ የተቃወሙ ወታደሮች ከነሙሉ ትጥቃቸው የፋኖ ኃይሎችን ተቀላቅለዋል። የዕለቱን የኩብለላ መረጃ የተለየ የሚያደርገው የመገናኛ ሬዲዮኖችን፣ የቡድን የጦር መሳሪያዎችን የያዙ የአገዛዙ ወታደሮች መኖራቸው ነው። በተለያዩ የውጊያ ቀጠናዎች የወጡ ዕለታዊ የኩብለላ መረጃዎች እንደሚያሳዩት የአገዛዙ ወታደር በብዛት የፋኖ ኃይሎችን ስለመቀላቀሉ ነው። በዚህም በሌተናል ጄኔራል ዘውዱ በላይ ከሚመራው ማዕከላዊ እዝ መቶ አራተኛ ኮር አስራ ስድስተኛ ክፍለ ጦር ሁለተኛ ሬጅመንት አባል የነበሩ አራት ወታደሮች ከነ ሙሉ ትጥቃቸው የፋኖ ኃይሎችን መቀላቀላቸውን አፋብሃ ምንሊክዝ አስታውቋል። በተመሳሳይ በዚሁ እዝ አንድ ስናይፐር ከነ ሙሉ ተተኳሹና አንድ መገናኛ ሬዲዮ የያዘ የአገዛዙ የአሃድ መሪ የፋኖ ኃይሎችን መቀላቀሉን የአማራ ፋኖ ብሔራዊ ኃይል መኔልከዝ ግዙፉ ላስታ ጀኔራል አሳምነው ጽጌ ኮር ክንፍ የሆነውን ተከዜ ክፍለ ጦር ዛሬ ህዳር 22 አስታውቋል። አስር አለቃ ደጉ ከአርባ ስምንተኛ ክፍለ ጦር አንደኛ ሻለቃ የአገዛዙን ግፍና መከራ በመጸየፍ ከነ ስናይፐሩና መገናኛ ሬዲዮ የፋኖ ኃይሎችን ሲቀላቀል የግፈኞች መሳሪያ መሆን በቃይ ማለቱን በግንባር መረጃው ላይ ተመላክቷል። አገዛዙ በሕግ ማስከበር ስም በአማራ ሕዝብ ላይ የሚፈጽመውን የዘር ፍጅት በመቃወም ከነ ሙሉ ትጥቃቸው ከስምሪት ቀጠናቸው በመጥፋት በአፋብሃ ምስራቅ አማራ ቀጠና መኔሊከዝ ለአስታሳምነው ኮርስር የምትገኘው ጥራሪ ክፍለ ጦርን የተቀላቀሉት ሌሎች አራት ወ ወታደሮችም በሰራዊቱ ውስጥ ከፍተኛ አለመተማመን መኖሩን ሰራዊቱ በጦርነቱ መሰላቸቱንና በውጊያው የማያምንበት እንደሚበዛ ገልጸው ያገዛዙ የዘር ፍጅት መሳሪያ መሆን በቃን ማለታቸው በአፋብሃ የግንባር መረጃው ላይ ተገልጸዋል። ኮብላዮቹ በመልእክታቸው በተለይ በሰራዊቱ ውስጥ የአማራ ተወላጆች ከፍተኛ የሆነ ሰቆቃና ግፍ እየደረሰባቸው ስለሆነ ሁሉም አማራ የሆነ የመከላከያ ሰራዊት አባል ፋኖን በመቀላቀል አገዛዙን በመታገል አማራው እየደረሰበት ያለውን የብሔር ጭቆና እንዲያስቆም ሲሉ ጥሪ አቅርበዋል። ወታደሮቹ አክለውም በአገዛዙ ውስጥ የሰራዊት ያለው አባል ተስፋ የቆረጠና ውጊያን የጠላ ነው። በዚህም አገዛዙ ከፍተኛ ስጋት ውስጥ ገብተዋል ያሉ ሲሆን የፋኖ ትግልም በተለይ አንድነት ላይ መስራት ከተቻለ በቅርቡ አ ዛዙን መጣል እንደሚቻል እምነታቸውን ገልጸዋል። በተመሳሳይ የኩብለላ መረጃም በጎጃም ቀጠናዎች የአገዛዙ ሰራዊት እየፈረሰ ወደ ፋኖ መቀላቀሉን ቀጥለዋል። በምስራቅ ጎጃም ቀጠናዎች ከተሰማራው የብልጽግናው አገዛዝ ጦር ከስድስተኛ እዝ ስድስት መቶ ሁለተኛ ኮር ከአስራ አራተኛ ክፍለ ጦር አንደኛ ሬጅመንትና ሶስተኛ ሬጅመንት አባል የነበሩ አምስት መሰረታዊ ወታደሮች ዛሬ ህዳር ሀያ ሁለት እነማይ ወረዳ ወይራ ቀበሌና እናርጅናው ጋር ፈለገ ብርሃን ከተማ ከነሙሉ ትጥቃቸው በመውጣት አፋብሀ ቴድሮስ እዝ 21ኛ ኮር 64ኛ ክፍለ ጦርን መቀላቀላቸውን አፋብሃ በግንባር መረጃው ይፋ አድርጓል። የፋኖ ኃይሎችን የሚቀላቀሉ አብዛኞቹ ከብላዮች ተሃድሶ ወስደው ወደ ውጊያ የሚገቡ ሲሆን፣ ቁጥራቸው ቀላል የማይባሉት ደግሞ በፋኖ ኃይሎች የትራንስፖርት ወጪያቸው ተሸፍኖ ወደ መጡበት ሀገራቸው እንዲመለሱ እንደሚደረግ የፋኖ ኃይሎች አሰራር ያሳያል። የኦህዴድ ብልጽግና ትይዩ ሰራዊት ግንባታ ኤሊት ፎርስ ላይ አተኩረዋል። ኦህዴድ ብልጽግና ትይዩ የሰራዊት ግንባታ ላይ አተኩሮ እየሰራ በሚገኝበት በዚህ ጊዜ በኤሊት ፎርስ ግንባታ ላይ ማተኩሩ የወታደራዊ ጉዳይ ተንታኞች ለጉዳዩ የተለየ ትኩረት እንዲሰጡ አድርገዋል። ከሰሞኑ የወጡ መረጃዎች እንደሚያሳዩት ለከተማ ውጊያ ዝግጁ የሆኑ የልዩ ኮማንዶ ሰልጣኞች ስልጠናቸውን ጨርሰው ስለመመረቃቸው ነው። በወታደራዊ መረጃው ላይ እንደተመለከተው ከሰሞኑ የገዳ ልዩ ኮማንዶ አባላት ሰልጥነው መመረቃቸው ታውቋል። ኦህዴድ ብልጽግና በአማራ ሕዝብ ላይ የከፈተውን የዘር ማጥፋት ዓላማ ያለው ጦርነት ተከትሎ ከአማራ ሕዝብ በገጠመው ራስን የመከላከል አጸፋ የሰራዊቱ ቁጥርና የውጊያ ተነሳሽነት እየተዳከመ መጥቷል። ይህንን ተከትሎ ራሱ በፈለገው መንገድ ከሚያዘው የብልጽግና ሰራዊት በተጨማሪ በክልሉ ትይዩ የሰራዊት ግንባታ ኃይል ማደራጀቱን እንደቀጠለ ስለመሆኑ ተጠቁመዋል። ከዚህ ቀደም በነበረን ዘገባ በተለያዩ አደረጃጀቶች ሲያደራጃቸው ከነበሩ የልዩ ኃይል ሚሊሻ ጋቸና ሲርና ወይንም የስርአቱ ዘብና ሌሎች መጠሪያ ካላቸው አደረጃጀቶች በተጨማሪ የገዳ ልዩ ኮማንዶ አባላት በኤሊት ፎርስ ደረጃ ስልጠናቸውን ጨርሰው መመረቃቸው ተሰምተዋል። ይህ የኮማንዶ ኃይል ለከተማ ውስጥ ውጊያ እንዲዘጋጅ ተደርጎ የሰለጠነ እንደሆነም በመረጃው ላይ ተጠቁመዋል። የከተማ ውስጥ ውጊያና ኦፕሬሽን ለማካሄድ በሚያስችል መጠን የሰለጠነው ገዳ ልዩ ኮማንዶ ወታደራዊ ስልጠናውን ጨርሶ ወጥተዋል። ይኸው ኤሊት ፎርስ ዋና ስምሪቱን አዲስ አበባና በዙሪያው ያደርጋል የተባለ ሲሆን የገዳ ልዩ ኮማንዶ የኦህዴድ የመጨረሻው ምሽግ እንደሆነ፣ አላማውም የመከላከያ ሰራዊቱን ኤሊት ፎርስ ትይዩ አቅም ሆኖ በመገኘት የስልጣኑ ዘም መሆን እንደሆነ ተጠቁሟል። ዋና ወታደራዊ ስምሪቱን አዲስ አበባ አድርጎ በኦሮሚያ ትልልቅ ከተሞች ይሰማራል የተባለው ገዳ ልዩ ኮማንዶ ሰንቀሌና ቡልቡላ በተባሉ ማሰልጠኛ ጣቢያዎች ከሰሞኑ መመረቁ ታውቋል። በኦህዴድ ልዩ ፕሮጀክት በከፍተኛ በጀት ተቋቁሞ እነ ሽመለስ የተማመኑበት ገዳ ልዩ ኮማንዶ አዲስ አበባ ይሰማራል ብቻ ሳይሆን ዋና የስምሬት ቦታውን እዚያው ማድረጉ አላማው አዲስ አበባን መዋጥ እንደሆነ ያሳያል ተብሏል። ገዳ ልዩ ኮማንዶ የሚል መጠሪያ የተሰጠው ይህ ኃይል የኦሮሚያ ክልል ፖሊስ መዋቅር ክንፍ ሲሆን፣ ሰልጣኞች በስልጠና ይዘት እና በክህሎት ደረጃ የሪፐብሊኩ ጥበቃ ክፍል አቅም ያላቸው እንዲሆኑ ለማድረግ ልዩ ስልጠና እንደተሰጣቸው ታውቋል። በአዲስ መልክ ተዋቅሮ የተመረቀው ልዩ ኮማንዶ ከፌዴራል ፖሊስና አዲስ አበባ ፖሊስ ጎን ለጎን በከተማዋ ስምሪት ከመውሰዱ በተጨማሪ የተለያዩ የመንግስት ተቋማትን እንዲጠብቅ ይደረጋል ተብሏል። ከአዲስ አበባ በተጨማሪ የገዳ ልዩ ኮማንዶ ኃይል ገዳ ልዩ የኢኮኖሚ ዞንን እንዲጠብቅ እንደሚደረግ፣ በሞጆና ናዝሬት ዙሪያ ስምሪት እንደሚሰጠውም በመረጃው ላይ ተመላክተዋል። የሽመለስ አብዲስ አስተዳደር በኦህዴድ የወረራ ስልት በአዲስ አበባ ከተማ የሚገኙ በርካታ የመንግስት መስሪያ ቤቶችና ህንጻዎች ያሉት ሲሆን አሁን የተመረቀው የገዳ ልዩ ኮማንዶ ኃይል እነዚህን ተቋማት ከመጠበቁ ትይዩ የኦህዴድ ስልጣንን ይጠብቃል፣ ተተኪ ኃይል ይሆናል የሚል እቅድ መኖሩን ለጉዳዩ የቀረቡ ምንጮች ጠቁመዋል። የኦሮሚያ ክልል ፖሊስ መምሪያ መቀመጫውን በአዲስ አበባ ስድስት ኪሎ ካደረገ በኋላ አስራ አራት የሚጠጉ ቦታዎችን ለወታደራዊ ካምፕ አገልግሎት እንዲውሉ አጥሮ ማስቀመጡን በመጠቆም የገዳ ልዩ ኮማንዶ ኃይል እነዚህን ቦታዎች እንዲጠብቅ እንደሚደረግ ከልዩ ኮማንዶ ምረቃው በፊት ወታደራዊ መረጃዎች መውጣታቸው ይታወሳል። ኦህዴድ ብልጽግና በዚህ ሰዓት ትይዩ ሰራዊቱን የማደራጀት ፍላጎት ያደገው መከላከያ ሰራዊት ተብሎ የሚጠራው የፓርቲው ሰራዊት እግረኛው ኃይል የውጊያ ቁመናው በመዳከሙ በሰራዊቱ ውስጥ ምርኮና ኮብ ላይ በመብዛቱ እንደሆነ ይታወቃል። የአማራ ፋኖ ትግል ወታደራዊ ጥንካሬውን እያሳደገ መምጣቱን፣ የብልጽግና ሰራዊት ክፉኛ መመታት፣ እንዲሁም በቀጣይ አዲስ አበባ ከተማ ላይ ሊነሳ የሚችለውን ህዝባዊ የነጻነት ትግል ለማፈን ተጠባባቂ ጦር እያደራጀ የሚገኘው ኦህዴድ አሁንም ስልጠናዎችን በማስቀጠል ላይ እንደሚገኝ መረጃዎች ያሳያሉ። ኦህዴድ ብልጽግና ይህንን ትይዩ የሰራዊት ግንባታ ስራ የሚሰራው የኢትዮጵያን ሀብት ተጠቅሞ እንደሆነ ይታወቃል። በማዕከላዊ ጎንደር ደንቢያ ንጹሐን መጨፍጨፋቸው ተሰምተዋል። አፋድ ጎንደር ጠቅላይ ግዛት በበኩሉ የንጹሐንን ደም እንመልሳለን፣ ደም በደም ይጠራል ብለዋል። የጦር ወንጀለኛው የብልጽግና አገዛዝ በማዕከላዊ ጎንደር በደንቢያ በርካታ ንጹሐንን መጨፍጨፉን የአካባቢው ነዋሪዎች አረጋግጠዋል። በየቀኑ ሶስት አራት ንጹሐን አርሶ አደሮች እናቶችና እናቶች ና ህጻናት በብልጽግናው አገዛዝ ጥምር ጦር እየተገደሉ ነው ያሉት የአካባቢው ነዋሪዎች በዛሬው ዕለት ህዳር 22 ከእሁድ ቅዳሜ ረፍት ቤት ወደ ጨዋሂት ትምህርት ቤት በመሄድ ላይ የነበሩ ተማሪዎችና እናቶች በአገዛዙ መጨፍጨፋቸውን ለጣቢያችን ዘጋቢ ገልጸዋል። ሀገር አማን ብለው በባጃጅ ተሳፍረው የሚሄዱ ንጹሐን ምንም አይነት ውጊያ በሌለበት ሰዓት ጨዋሂት ከተማ ደልጌ መውጫ ላይ ተጨፍጭፈዋል ያሉት የአካባቢው ነዋሪዎች ከተጨፈጨፉት ንጹሐን መካከል ተማሪ የርዳኖስ ጌትነትና፣ ተማሪ ዳንኤል አበርና፣ ወይዘሮ ጥሩ አለም ክፍሌ የሁለት ልጆች እናት ወዲያውኑ ህይወታቸው ሲያልፍ ተማሪ የርዳኖስ አበርን ጨምሮ ሌሎች አራት ተሳፋሪዎችና ሹፌሮች ከፍተኛ ቁስል አስተናግደው በሕክምና ላይ ይገኛሉ ብለዋል። ከተለያየ አቅጣጫ በየቀኑ አለኝ የሚለውን ኃይል እያመጣ የመጨረሻ ያለው ተደጋጋሚ ዘመቻ ቢሞክርም በፋኖ ኃይሎች ላይ ምንም ጉዳት ማድረስ ያልቻለው የአገዛዙ ጦር በንጹሀን ላይ በየዕለቱ የጅምላ ግድያዎችን መፈጸሙን ቀጥሏል። ባገኘ አጋጣሚ ሁሉ የአማራን ህዝብ መጨፍጨፍና ማውደም የጦርነት ግቡ ያደረገው የአገዛዙ ጦር እና አርበኛ ደረጀ በላይ በሚንቀሳቀሱበት ነጻ ቀጠና ድል ማስመዝገብ ባልቻለ ቁጥር በንጹሀን ላይ ግድያ፣ ዝርፊያና ውንብድና ጭምር እየፈጸመ ይገኛል ያለው አፋ አድገውን ደርተክላ የመጀመሪያ ግዛት እዝ በበኩሉ ህዝብ ተደራጅቶ ራሱን እንዲጠብቅ ጥሪውን አቅርበዋል። ከሰሞኑ በምስራቅና ምዕራብ ደንቢያ የአርሶ አደሮችን የግል መጠበቂያ መሳሪያን መንጠቅ የተሰማራውን የአገዛዙን ጦር ሁሉም በየደረሰበት የተቀናጀ እርምጃ ሊወስድበት ይገባል ያለው እዙ የአገዛዙ ጦር በንጹሐን መኖሪያ ቤት ጭምር የሚፈጽማቸውን የጦር ወንጀሎች መመከት የሚቻለው በህዝባዊ ትግል እንደሆነ ገልጸዋል። የአርሶ አደር ንብረቶችን በመለስተኛ ከተሞች ደግሞ የነዋሪዎችን የቤት እቃዎች፣ ማጌጫ ቁሳቁስና የሚሸጥ ነገር ሁሉ በወታደራዊ ተሽከርካሪዎች እየጫነ እየዘረፈ ይገኛል ያለው እዙ በጣቁሳና ጭልጋ ወረዳ ጨውድባና ጫንድባ የተባሉ ከተሞች ብቻ ከ15 ሚሊዮን በላይ ግምት ያለው እቃ ዘርፎ ወደ ደል ይወስዷል ሲል ከነዋሪዎች ያገኘነው መረጃ በማብራሪያው ላይ ጠቅሷል። ገበሬው ፋኖን እያበላና እየሸፈነ እያዋጋ ነው መደየት አለበት የሚለው አገዛዙ አርሶ አደሩን በማጥቃትና በመዝረፍ ላይ እንዳተኮረም ገልጸዋል። በርበሬን ጨምሮ የደረሱ አዘርቶችን በከፍተኛ ሁኔታ እያወደመ ይገኛል ያለው አፋር ጎንደር ጠቅላይ ግዛት እዝ ዛሬ የተገደሉትን ተማሪዎችና ወላድናትን ጨምሮ ሌሎች ንጹሐን ፍትህ ማግኘት የሚችሉት በህዝባዊ ትግል ነው ሲል ጥሪውን አቅርበዋል። የንጹሐንን ደም እንመልሳለን፣ ደም በደም ይጠራል ያለው እዙ አክሎም፣ መላው የገፈቱ ቀማሽ ማህበረሰብ በአገዛዙ ጦር እየተፈጸመ ያለው የጦር ወንጀል የሚታይና የሚጨበጥ በመሆኑ ይህ ይቆም ዘንድ በምናደርገው የትግል እንቅስቃሴ እንደ ወትረው ሁሉ አስፈላጊውን ድጋፍ እንድታደርጉ ሲል አሳስበዋል። የብልጽግና አገዛዝ የስነን ቡና ጦርነትን ታሳቢ ያደረገ የአየር ትርኢት ሊያሳይ መሆኑ ተሰማ። ዝግጅቱም ዓለም አቀፍ የአየር ትርኢት የሚል ሽፋን እንደተሰጠው ወታደራዊ መረጃዎች ያሳያሉ። አብዛኞቹ የአፍሪካ ሀገራት በቅኝ ግዛት ስር በነበሩበት ዘመን በንጉሠ ነገሥት ቀዳማዊ ኃይለሥላሴ ዘመነ መንግሥት በ1928 ዓ.ም የተመሰረተው የኢትዮጵያ አየር ኃይል ዘንድሮ ዘጠናኛ ዓመቱን ያስቆጥረዋል። ይህ አንጋፋ ተቋም የሀገር ሉዓላዊነትን የማስከበር አኩሪ ታሪክ ያለው ቢሆንም ተቋሙ በአሁኑ ሰዓት በሀገር ውስጥ ጦርነት በመሳተፍ አሳፋሪ ታሪክ በማስመዝገብ ላይ ይገኛል። የብልጽግና አገዛዝ በሚከተለው የጦርነት ፖሊሲ የተነሳ በሀገር ውስጥ ጦርነት የገዛ ዜጎቹ ላይ የድሮን ሚሳይሎችን የጀት ቦምቦችንና ከተዋጊ ሄሊኮፕተሮች ጥይት የሚያዘንበው የተቋም ዘንድሮ ለሚያከብረው ዘጠናኛ ዓመት የውስጥና የውጭ ጠላቶች ሲል ለሚጠራቸው ኃይሎች የስነ ልቦና ጦርነት ታሳቢ ያደረገ ወታደራዊ ትርኢት ግዙፍ በጀት በመውጣት ሊያካሄድ መሆኑ ተሰምተዋል። የአየር ኃይሉ ዋና አዛዥ ሌተናል ጄኔራል ይልማ ምርዳሳ በቅርቡ በዓለም ደረጃ ተወዳዳሪ የሆነ የአየር ትርኢት እናካሄዳለን ሲሉ የተሰሙ ሲሆን ትርኢቱ ከሁሉም የዓለም ክፍሎች የተውጣጡ የአቪዬሽን ኤክስፐርቶች ኢንጂነሮችና ፓይለቶች የሚሰባሰቡበት እንደሚሆንም ገልጸዋል። የአየር ትርኢቱ በመጪው ወረሃ ጥር አጋማሽ ይካሄዳል ተብሎ እንደሚጠበቅ መረጃዎች አመላክተዋል። አየር ኃይሉ ዘንድሮ የሚያከብረውን የምስረታ በዓሉን በሀገር ውስጥ ከቀጠለው ጦርነትና ከኤርትራ ጋር የገባበትን ወታደራዊ ፍጥጫ ታሳቢ ያደረገ መሆኑን ተከትሎ የስነ ልቦና ጦርነቱ ታሳቢ ያደረገ እንዲሆን ሰፊ ዝግጅት በመደረግ ላይ መሆኑም ተሰምተዋል። ከአፍሪካ ሀገራት በተጨማሪ የመካከለኛው ምስራቅና የሩቅ ምስራቅ እንዲሁም የምስራቅ አውሮፓ ሀገራት የአየር ኃይል አዛዦች፣ ወታደራዊ አታሼዎች ይገኙበታል የተባለው ይኸው ዝግጅት በተለየ ሁኔታ የአስመራው መንግስት ወዮል ለማለት ያለመ እንደሆነ ተመላክተዋል። የሀገርን ሉዓላዊነት በማስከበር ረገድ አኩሪ ታሪክ የነበረው የኢትዮጵያ አየር ኃይል ዛሬ ላይ በሀገር ውስጥ ጦርነት የአንድ ፓርቲን ስልጣን ለማስጠበቅ በገዛ ዜጎቹ ላይ የሚያዘንበውን የድሮን ሚሳኤል የአቅም መለኪያ አድርጎ የሚያቀርበው ተቋሙ በአመራር ምደባና በሰው ኃይል ባለሙያ ስምሪቱ በኦህዴድ ብልጽግና ሰዎች የተሞላ እንደሆነ መረጃዎች ያሳያሉ።